ይህን ስራ በነፃነት የሰራ ስራ ነው። ፐርፌክት፣ በቃ ምንም የሚወጣለት ነገር የለም። ለብዙ ጊዜ ለተደጋጋሚ ጊዜ ነው የሰማሁት። በጣም ትልቅ ስራ ነው የሰራው። በጣም ደስ የሚል ጊዜ ነበር ያሳለፍነው። የሙዚቃ ስራ በነጠላም ይሁን በአልበም ደረጃ ተሰርቶ ለአድማጭ ተመልካቹ እስኪደርስ ድረስ ልፋቱ እጅግ ያየለ እንደሆነ ይነገራል። ይህን ሁሉ ልፋት አልፎ አድማጭ ተመልካቹ ጋር ከደረሰ በኋላም የሚኖረው አቀባበል ሁለት አይነት ይሆናል። አንደኛው በወተት ይመሰላል፣ ሁለተኛው ደግሞ በወይን ጠጅ ይመሰላል። በወተት የተመሰለው ወዲያው ተወዶ ተደንቆ ከጊዜ ሂደት ጋር የሚጠፋ ነው። በወይን ጠጅ የሚመሰለው ደግሞ እያደር እየጣፈጠ እየጎመራ የሚሄድ ነው። እንደራሴ የሙዚቃ አልበም ከተሰራ ጥቂት ጊዜያቶች አልፈዋል። በአድማጭ ተመልካቹ ዘንድ ያለው ተቀባይነት ምን ይመስላል የሚለው ሌላ ጉዳይ ሆኖ ሳለ፣ ነገር ግን የሙዚቃ ስራው ሂደቱ፣ ልፋቱን በዶክመንተሪ መልክ አዘጋጅተው ሙዚቃውንም ዶክመንተሪውንም እንካችሁ ያሉበትን መድረክ በያሬድ የሙዚቃ ትምህርት ቤት ውስጥ አከናውነው ነበር በዚህ ባገባደድነው ሳምንት ውስጥ እንደ ሙዚቀኛ በጣም በጉጉት ስንጠብቀው የነበረው አልበም ነበረ። መጀመሪያም እና ከጓደኞቻችንም ጋር እናወራው ነበረ ምን አይነት አልበም ሊሆን እንደሚችል። አንደኛ ሙሉ አልበሙን አበጋዝ ስለሰራው አበጋዝ በጣም እንወደውም እናከብረው ሙዚቀኛም ስለሆነ በጣም በጉጉት ነበር እየጠበቅን የነበረው። እኔ ከተለቀቀበት ጊዜ ጀምሮ በጣም ቪዩን አይነበረ በቃ የሙዚቃ ሂታረገ በቃ በቃ ነገሩ ሊያልቅ ነው እያልኩ ግን እኔ እንዳሰብኩት አልተደመጠም ነው የሆነ ከሽቹን ፈጥሮብኛል ውስጤ ላይ ማለት ነው። ማለት በጣም ምንም ይዋጣለት ምንም በቃ አለ ምንም እንከን የለው ሙዚቃ ስለሆነ አዲስ ነገር ስትሞክር ሁሌም ቢሆን አዲስ ነው ለሚያደምጥ ሰው በተለይ ደግሞ ለሰው ስለሆነ የሚሰራው ሙዚቃ ቶሎ ጆሮስ ላይገባ ገባ ይችላል ብለ ትፈራለ ምናምን። ግን እንደ ባለሙያ ግን አንዳንዴ የምታውቀውን ነገር ደግሞ ለአድማጭ ያምናለ። እኔ በግሌ ከጠበቅነው በላይ ሆኖ ነው ያገኘሁት። በጣም ነው የወደድኩት። በጣም ለብዙ ጊዜ ለተደጋጋሚ ጊዜ ነው የሰማሁት። እንደ ሙዚቀኛ በጣም ብዙ ትምህርት የወሰድኩበት ነው። እንደራሴ የሙዚቃ አልበም ከተለያዩ ዘውጎች የተውጣጣ አዳዲስ ሙከራዎችን የያዘ በመሆኑና ልፋቱም እጅግ ከፍተኛ የሆነና ጊዜ የፈጀ በመሆኑ የሙዚቃ አልበሙ የዶክመንተሪ ስራ ተከናውኖለት ለአድማጭ ተመልካቹ ቀርቦ ነበረ። በሙያተኞችም በታዳሚያንም ሙዚቃውንም ሆነ የቀረበውን ዶክመንተሪ ምን አይነት ሂደት እንደነበረው ውይይት ተከናውኖበት ከመድረኩም ምላሽ ተሰጥቶበታል። በነፃነት የሰራ ስራ ነው። እስከ መሀል ስንሄድ በጣም መስመር እየሳተ መጣ። ኮመርሻል ነገር የሚባለውን ነገር ኦቨርሎክ አለ አድርገን የስሜታችን ስራ ነበር እና እንዲሁም ወደ በኋላ ነው መለስ እናድርገው። ይህ ነገር ትንሽ ኮመርሻል አፒል ሊያስፈልገው ስለሚችል፣ አንዳንድ እስቲ በቃ ምታለው ነገር እና ካት ሚለው ነገር ወደ በኋላ ነው እንጂ የመጣው ወደ አርቱ ያዘነበለ ፕሮጀክት ነበረ። ቀጣይ የምንሰራቸውን ነገሮች እንጂ የምናስበው አሁን አውጥተነዋል፣ እስቲ ሰው ምን ይላል ብለን ቁጭ አላልም። ይኸው እንደምታየው እንደዚህ ኢቨንቶችን እናዘጋጃለን፣ ሌሎችን ኢንስፓየር የሚያደርጉ ዝግጅቶችን እናዘጋጃለን። ተማሪዎችን ሌላም ሌላም፣ ሙዚቃው የሚወዱ ሰዎች እና በእንደዛ በእንደዛ ለምን እንደዚህ አይነት ነገር እንደደፈርን አትሊስት ሰው የተወሰነ ቢያውቀው፣ ከዛ ደግሞ አንዳንድም ሰው እንዲማለ እንደሚልም ይኖራል ነገር የምፈልገው ታድያለው ታድለናል ምክንያት ቢባል ብዙ የአልበም ፕሮዳክሽኖች ይህንን እድል አላገኙም። ወይ ከተሰሩ በኋላ ድራማውን መልሰን እንሰራዋለን እንጂ እነዚህ አራት ዓመት ያህል በተከታታይ ጠዋትና ማታ እየተቀረጸ የመጣ ነገር ነው። እዚህ ስራ ላይ በጣም ብዙ ብዙ ባክግራውንድ ያላቸው ሰዎች ከተለያየ ቦታ የመጡ ሰዎች አብረው ለአንድ ግብ በጥምረት ለረጅም ጊዜ ሲሰሩ ተዋህደው ሲሰሩ ማየት በጣም ደስ የሚል ነገር ነው። 1960ዎቹ ላይ ጎልደን ኤጅ የሚባሉት እነ ተሹመ ምትኩ እነ ሰይፈ ዮሐንስ እነ ግርማ በየነ እነዛን የሚገራርሙ አልበሞች ሰርተው ብዙ ዶክመንት የተደረጉ ነገሮች የሉንም። ኢቨን ዝምታ ብዙ ጊዜ ዝምታ አልበም ተብሏል። ስኪልም እውቀትም አይቻልም። በጣም ሙዚቃ ስለምትወዱ ከመጀመሪያ ጀምሮ ያለውን ሂደት እኔ ለመጀመሪያ ጊዜ ነው እንደዚህ አይነት አልበም አይቼ አላቅም። መቼም ስላበጋዝ ምንም ስለማንል ብዬ ነው በጣም ከባድ ነው። ዛሬ ጀምረን ዛሬ ማንጨርሰው ስለሆነ የተወጣው ኃላፊነት በጣም ከፍተኛ ነው። እያንዳንዱ ፕሮዳክሽን የራሱ ክብደት እንዳለው ይገባኛል። ሌላ ሪሰርች ነው። እሱን ተወጥተዋል ብዬ አምናለሁ። በጣም የሚያስፈራ ነገር አለው፣ ግን አንዳንዴ ያው ጥበብ ናት፣ ስራ ነው የምትወደው ነገር ነው። እኔ በግሌ ደግሞ አንድ ነገር በተወሰነ መልኩም እንዳቀው ሲሆን በማውቀው ልክ የሆነ ነገር መስራት አለብኝ ብዬ አምናለሁ።